እንግዲህ እየተነገረ ያለው የማንን ልጅ አምጥታ እዛ ቤት ውስጥ እንደ እንትን አድርጋ እየተጠቀመችበት። አቤል በመጀመሪያ እሷን ወደ ቤት ሰራተኛ ወይም እሱ ቤት ሊያስገባት ያለበት ምክንያት ልጅ ይዛ በረንዳ ላይ ቁጭ ብላ ስላገኛት ነው። እንግዲህ ሆን ብላ ማለት ነው። ሆን ብላ እሱ የሚገባበት በረንዳ ላይ ቁጭ እያለች እሱ ሊመጣ ሰዓቱን እየጠበቀች ያው እሱ ደግሞ አሳዘነችው። ምስኪን ልጅ ይዛ በዚህ ብርድ ምናምን ይልና እንግዲህ ስራ እኔ ጋ ስሪ እንደዚህ ሲላት እሺ ያለች እሷም አቀዳበት ተልካ ስለመጣች ተስማሙ በዚሁ። እንግዲህ ዘጠኝ ወር ሙሉ አቤል ቤት ድራማ እየተሰራ አቤል ደግሞ አያውቅም፣ ይወጣል፣ ይገባል። ስራው ታውቃላችሁ፣ ፋታ የሚሰጥ አይደለም የሚሰራው ስራ። የእሷ ግን እንደፈለገች እየፈነጠዘችበት በገዛ ቤቱ ዘበኛ የተባለውም እንግዲህ ከእሷ ጋር አብሮ ተባብሮ ሁለታቸው፣ ከዘበኛው አልፎ ደግሞ የዘበኛው ወንድም ደግሞ እሷን ያፈቀረ መስሎ ያለምነሽን ወይም ሊያን ማለት ነው የእሷ ፍቅረኛ መስሎ እንግዲህ በየቀኑ እየመጣ የእሱ ቤት እንግዲህ እንደ ጭፈራ የጭፈራ ቤት አድርጎታል ማለት ነው። ዛሬ ግን እውነቱ ስለደረሰበት ደስ ብሎኛል። ምክንያቱም ከዚህ በላይ ሊጎዱት ይችሉ ነበር። እንደውም አሁን ልዑል ስላለ ቢያንስ መብቱ ተጠብቆለት በውጭ ሆኖ እንዲከታተል የተደረገው በአቤል በማን ነው? በልዑል እገዛ ነው እና ከእግዚአብሔር በታች ልዑል በጣም ብዙ መስዋዕት፣ ብዙ ስቃይ፣ ብዙ እንትን የከፈለለት ለአቤል ልዑል ነው። ከጀርባም አሉ እኛ ማናቃቸው። ግን ያው ፊት ለፊት ያለው ልዑል ስለሆነ ልዑል እንላለን። ሁላቸውም ከልብ ነው እናመሰግነው። በቃ ለዚህ ልጅ የተባበራችሁ በሙሉ ነፃነቱ እስከሚረጋገጥ ድረስ እንግዲህ ቢያንስ እስር ቤት ከሚሆን ወጥቶ እንኳን በውጭ እንግዲህ ጠላት የተባሉትን ሰዎች ከገቡበት እየገባ ቅጣታቸውን እንዲያገኙ እያደረገ ነው። በጣም ደስ ብሎኛል። ቀጣይ ምን እንደሚሆን እናያለን። በአሁኑ ሰዓት በጣም እኔ የገረመኝ ነገር የዚህ ሰውዬ ጉዳይ ምን ያክል ጨካኝ እና አረመኔ ቢሆን ነው። የእነዚህ ልጆች እንግዲህ እሷ የምታዛቸው ነው የሚሰሩት። በጣም ሰክረው አደንዛዥ ምናምን ነው የሚጠቀሙት። ከአቤል ቤት እንግዲህ ልክ ቤቱን እንደ መካዘን እየተጠቀሙበት ነው ያሉት። አድርጉ የተባሉት ወንጀል ምንም አይነት ነገር ይስሩ ምንም ይሁን፣ አቤል ቤት ነው እንትን የሚሉት እና እሱ ቤት ራሱ አሁን እኳን በቅርብ እኳን ቤቱ ገብተው እንግዲህ እንዲ ያልሆነ እንትን ምናምን የካሜራው ምናምን ራሳቸው ስለሚቆጣጠሩ ያጠፋሉ፣ ያበራሉ። አቤል ምንም የሚያውቀው ነገር የለም። ምን እየሰሩ እንደሆነ በገዛ ቤቱ። እንግዲህ የዚች ሴት ጉድ ከቀን ከቀን በጣም እየጨመረ ምን አይነት አደገኛ ምን አይነት እንትን እንደሆነች እንግዲህ በየጊዜው የምንሰማቸውን ነገሮች በጣም ከባድ ሆነዋልና ምን አይነት ንንጃ እንዴት ብዬ ልንግለጣላችሁ? የእውነት እሱ የገባበት ችግር እንደዚህ በቀላሉ ዝም ብሎ ታልፎ የሚወጣበት ችግር አይደለም። በማያውቀው ነገር ትልቅ እዳ ነው የከተቱት። እንደውም እሱ ፈጣሪን ያመስግን፣ እስር ቤትም የሚያቆየው ስራ ነው። እንግዲህ አሻራ ከተገኘብሽ የሆነ እንትን ከተገኘብሽ መታሰር ነው ግን ልዑል ደግሞ እንግዲህ ተባብሮ እንደምንም ተሯሩጦ ውጭ ላይ ሆኖ እንዲከታተል አድርጉ። ይህም አሁን ላይ የአቤል የገዛ ጠላቶቹን እጅ በእጅ እየያዘ እንግዲህ ፍርዳቸውን እንዲያገኙ እያደረገ ነው። እኔ በጣም በጣም በጣም በዚች ሴት የገዛ ቤተሰቦቿም እንደሚፈልጓት ከገዛ ቤተሰቦቿ ጋር ጥል እንደሆነች የአባቷን ጓደኛ እንደባል ባል ወይ ሙሽማ አድርጋ ስትጠቀም የነበረች ሴት እርካሽ የሆነች ሴት እንደሆነች ነው። እንግዲህ እናት ነው እህት ናቸው። ትናንት ዕለት ቀርቦ የነበሩ እህቶች እህት ነን ና ያሉት እህት እህት መሰለኝ ካልተሳሳትኩ፣ እህት ናቸው። እና እነሱ ሲያወሩ እንግዲህ ሰምታችኋል። በጣም ብዙ ነገር ስለ እሷ መጥፎ መጥፎ ነገር ከምንም ጋር እንደማትስማማ እራሷን መስላ የምትኖር በጣም አደገኛ የሆነች ሴት እንደሆነች እንግዲህ ትናንት ዕለት በልውልም በቴድሮስ ማነው በአቤልም የተለቀቀ ቪዲዮ አለ። እንግዲህ እሱን አይታችሁ ይሆናል። ልጅቷ ምን ያህል አደገኛ እንደሆነች እንደዚህ እንደምናያት አይደለችም። በጣም መርዝ የሆነች ሴት ናት። ከእሷ አልፎ ገና እነዚህ ወጣቶችን ራሱ ሕይወታቸውን እያበለሸችባቸው ነው ያሉት። ከሷ ጀርባ ማን ነው የሚያዘው የሚለውን እንግዲህ ዋነኛው ስራቸው ይች ሊያ አይደለችም ከሊያ በላይ ደግሞ አለ። ሊያን የሚያዛት ሰው አለ። ሊያ ብር ተከፍሏት ነው እዛ ቤት እንደዚህ አይነት ሴራ እየሰራች ያለችው ከሷ በላይ ደግሞ ሌላ ሰው አለ። እንግዲህ ይሄን ሰው ማን እንደሆነ ማያዝ ያለበት መጀመሪያ ሊያ ስትያዝ ነው። ባለፈው ተገንታለች ብሎ ልውል ልውል እኮ ነው እኔ እኮ አይደለሁም ያልኳችሁ ራሱ ልውል። ቪዲዮውን መጀመሪያ ስገባ አራር አላስቀመጥኩላችሁ። አሁን እየመጣችሁ አንቺ ዋሽ ተሻለሁ የት ናት ምናምን እያላችሁ ትንትን ትሉኛላችሁ። የራሱን ድምፅ ነው ያሰማዋችሁ እንድታምኑ ብዬ ምን አውቃለሁ፣ አመልጣ ሊሆን ይችላል። ስራዋን ስለምታውቅ እሷ ኦሬዲ ቃሏን ስታለጅ እንደፈለገች ነው የምትንቀሳቀሰው። ዘበኛውም እንደፈለገ ነው የሚንቀሳቀሰው። ምክንያቱም እነሱ ሁለታቸው ላይ ምንም አይነት ማስረጃ፣ ምንም አይነት እንትን አልተገኘባቸውም። አቤል ላይ ብቻ ነው የእጅ አሻራ የተገኘበት እና እነሱ አልታሰሩም። ስለዚህ ባለፈው ቃሏም ስትሰጥ እዛ እንደነበረች ልውል፣ ከስንት ቀናት ነው ያለው። አረ ድምፁን፣ ቆይ ድምፁን ከፈለጋችሁ ዛሬ ደግሜ አስገባላችሁ እና ተሰሙታላችሁ የልውልን እና እሱ ሲል፣ እኔም ተገኝታለች ብዬ እኔም ቪዲዮ ሰራው ውሸት ምናምን አላወራምን። እሺ ራሳቸው ያሉትን የራሳቸውን ቃል ነው ማስገባላችሁ እንድታምኑ ማለት ነው። አንዳንድ ሰዎች ስለማታምኑ አንዳንዶችም የምታምኑ አላችሁ፣ አንዳንዶች ደግሞ ማመንም አትችሉ አላችሁ። ለእናንተም እንግዲህ ድምጹን አስገባላችኋለሁ። የኔ ውሸት አይደለም እውነቴን ነው እና የዚህ የቤት ሰራተኛዋ ጉድ ጉዷ ገና ብዙ ብዙ ብዙ ታሪክ ነው ያለው። ይሄ ገና ትንሹ ነው። ምን አይታችሁ ብዙ ነገር ገና ብዙ ነገር ታያላችሁ። እና መጨረሻው ምን እንደሚሆን አላውቅላትም አብረን እናያለን። እንግዲህ እነ ልውልም የምትገባበት የምትወጣበት አሳጥተዋታል። በቀኝ በግራ እያሉ እንግዲህ ጀግኖቻችን ይገባታል። የት አባቷ ገና ብዙ ነገር ታያለች። ይሄ ገና የመጀመሪያው ነው። ሰው የስራው ነው የሚያገኘው። እዛ ቤት ውስጥ ዘጠኝ ወር ሙሉ ለአንድ ሰው እቅድ ስታቅድ ሰውን ለመጣል ስታንት ስትል እንቅልፍ አታይ ነበረች ሴት። ዛሬ እውነቱ ወጥቶ ፍርጥርጥ ሲልባት ቤተሰቦቿ ስለሷ መጥፎ ስለሷ ባህሪ ስለሷ በቃ የቤተሰብ እንኳን ፍቅር የለላት ገንዘብ እና ገንዘብ ብቻ የምታሳድር ሴት እንደሆነች ስታቅ፣ እርግጠኛ ነኝ ቪዲዮን ትከታተል ይሆናል። በየጊዜው የሚለቁትን ቪዲዮ ብታይም ያው ማምለጡ አይቀ ምንድን ነው መያዙ አይቀርም። አታመርጭኝ፣ አታሯሩጭኝ ብሏል ሰውየው። ዝም ብላ ጊዜያቸውን ትጨርሳለች እንጂ ትክክለኛ እንትኗ መያዟ ስለማይቀር የትም ልታመልጥ አትችልም። እንግዲህ በተቻለው አቅም እነሱም እየደከሙ ነው እየለፉ ነው የምታያቸው። ልጆቹ ዛሬም የመጡት እንግዲህ አቤላችን ይዟቸው የመጣው ዛሬም እንግዲህ ከራሱ ቤት ውስጥ ሴራ ሲያሰሩ የነበሩ የተላኩትን በምንም ነገር አድርጉ፣ ሰውም ግደሉ ይባሉ የማያደርጉት ነገር የለም። ምክንያቱም መጀመሪያው ስራቸው ሳይጀምሩ በፊት ቅድሚያ የሚወስዱት መድኃኒት አለ፣ እንደ አደንዛዥ በቃ ራሳቸውን እንደ እንትን የሚያደርግ እና እሱን ከወሰዱ በኋላ ነው እንግዲህ ይህንን ስራ የሚሰሩት አሳዝነውኛል። እውነት ለመናገር በእነሱ ላይ እኔ እንጃ። አንዳንዴ ጎዳና ላይ ነበሩ እነዚህ ልጆች፣ ከጎዳና አንስታ ነው ያው፣ ጎዳናው እንትናቸው ይሻላቸው ነበር። እሷ ግን የተረገመች የባሰ ሕይወታቸውን በወንጀል ዘፍቃ የማይወጡበት ችግር ውስጥ ነው ያስገባቻቸው። በማይረባ ብር ነው አስር ሺ ወይ ሀያ ሺ ነው እርግጠኛ ነኝ። ግን ምንም ነገር እንትን ሳይል ሰውን አምናችሁ ሰውን በቀረባችሁት ልክ እንደዚህ ነው የሚጎዳችሁ። መጨረሻ ብቻ የዚችን ሰይጣን የሆነች ሴት ዓለምነሽ ወይም ሊያ ሊያ ዓለምነሽ ስሟ ራሱ እየተምታታ ልክ እንደ ሴትየዋ ማለት ነው ነገራችን ላይ ልጅ ትመስላለች፣ ግን እዛን ሲሏት፣ ግን በጣም ትልቅ ሰው ናት አሉ። ትልቅ ሰው ናት። ገና ሕፃኑን ልጅ የት እንዳደረገችው ገና ጉዷ ብዙ ነው። ይሄ እነዚህኞች ውስጥ ትልልቅ ናቸው፣ ወደው ፈቅደው ነው የገቡት። ሕፃን ልጅ ደግሞ ምንም የማያውቅ ሕፃን እንግዲህ የእኔ ልጅ ነው ብላ፣ ግን እሷ ምንም አይነት ልጅ እንደሌላት ነው እንግዲህ እየተነገረ ያለው የማንን ልጅ እንደሆነ የተጠቀመችው እንግዲህ እሱን መድኃኒዓለም ነው የሚያውቀው። ብቻ የት እንዳረገችው እሱም ገና በጣም ብዙ ነገር ይቀራችኋል። እነ ልዑል እንግዲህ ጠንክረው እየሰሩ ነው ያሉት። እውነትን እያጋፈጡ ነው ያሉት፣ ፊት ለፊት እያመጡ እያፋጠጡ። መጨረሻቸው ምን እንደሚሆን እንግዲህ አብረን እናያለን። እነዚህ ጉደኞች የሰው ልጅ ማት ማት ማት የተባሉ በቃ ሰው ባዋለበት ሰው ባደረበት በገዛ ቤቱ ውስጥ እንደዚህ አይነት እቅድ አቅደው እንዳይወጣ እንዳይገባ አድርገው ሰውየውን ሰላሙን አሳጥተው በቤቱ፣ አረ በፈጣሪ እስኪ አንዳንዴ ለገዛ ለራሳችሁ ጊዜ ስጡ። ጊዜ ስጡ የምንለው እኮ እነ ልዑል እነ ዘላለምን ወደን አይደለም። የእውነት አንደኛ በቤታቸው ውስጥ ምን እንደሚካሄድ የራሳቸው ህይወታቸው ይበላሽባቸዋል። ሁልጊዜ ውጭ ላይ ያሉትን ስራዎች ናቸው የሚያተኩሩ፣ እረፍት የላቸውም። ለዛ እኮ ነው አያችሁ፣ የሚፈልጉት እንትን እንደማይሆን እየሆነባቸው ያሉ ጊዜ መስጠት አለባቸው ለገዛ ለራሳቸው የሆነ እየተሯሯጡ እየተሯሯጡ አቤልንም እዩት እየሮጠን እሱ ግን ከቤት ውስጥ ምን እየተካሄደ እንዳለ ምንም የማያውቀው ነገር የለም። ዘጠኝ ወር ሙሉ እና አንዳንድ ጊዜ ለራሳቸው ረፍት መስጠት አለባቸው። ያው ለሰው ነው የሚሯሯጡት። በእርግጥ ግን ደግሞ ከራስ በላይ ንፋስ የሚባል ነገር አለ። እኔ እየሞትኩ ምንድን ነው እኔ ከሞትኩ ሰርዶ ያብቀል ነው የሚባለው። ስለዚህ ራሳቸውንም እየጠበቁ መስራት ያለባቸውን ነገር ይሰራሉ። ከዛ ውጭ እንደዚህ ነገር ሲፈጠር መጀመሪያ መጠንቀቅ ነው ያለባቸው። ከሆነ በኋላ በጣም አድካሚ ነው፣ ልትወጡት የማትዘልቁት ነገር ነው፣ ከባድ ነው። ስለዚህ ብቻ ልቦና ይስጣችሁ ለሁላችሁ። በተለይ እንደዚህ አይነት ወንጀል ሰው ባላሰበው እንትን ገብታችሁ የሰው ህይወት የምትበጠብጡ ሰዎች እግዚአብሔር ለእናንተ ልቦና ይስጣችሁ። እስከ መጨረሻችሁ ምን እንደሚሆን አላውቅላችሁም። ይቺ ሴት ተያዘች የሚባልበትን ቀን ራሱ ቅርቢ አድርገው እንግዲህ አቤልም ነፃ የሚወጣበትን ቀን ቅርቢ አድርገው። ወንድማችን በጣም ብዙ ደክሞ ለፍቷል። አሁን ላይ ግን እውነት እንደውም ጠንካራ ነው፣ እያያችሁት ነው። በገዛ እንትኑ ቆሞ እየተንቀሳቀሰ ወንጀለኞችን እየያዘ ፊት ለፊት እየተጋፈጠ ነው ያለው። ሌላ ሰው ቢሆን ግን አፍሮ ወይም እንትን ብሎ ተሸማቆ ቤት ውስጥ ቁጭ ነበር። ግን አቤል ግን በጣም ጀግና እና በራሱ መተማመን ኮንፊደንስ እንድ ስላለው ምንም ነገር እንትን ሳይለው እንግዲህ ሳይበግረው እየሰራ ነው ያለው። ከጎኑም ደግሞ ልውድ ስላለ በጣም በጣም እድለኛ ነው። በቀጣይ ደግሞ ምን እንደሚሄድ አብረን እናያለን። ለማንኛውም እንግዲህ የዛሬውን ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ ያደርጋችሁ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ፕሊስ ላይክ አድርጉ፣ ላይክ አድርጉ፣ እውነት ላይክ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። ኧረ በስመ አብ እንትን ይድርቅ ጉሮሮ ይደረግ። የእውነት ምን አለበት ላይክ ብታረጉ፣ አትከፍሉ። ክፋት ነው እንጂ ምንም የሚያስከፍል ነገር አይደለም። ደግሞ አላችሁ መልካም መልካም ሰዎች የሆነት እናንተን በጣም ማመሰግነው። ለማንኛውም ሰላማችሁ ይብዛልኝ እያልኩ እንግዲህ የዛሬው ቪዲዮ ይመስላል። ሰላማችሁ ብዝት፣ ትርፍ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ባይ